SOS የከተማችንና የማህበረሰባችን ባለውለታ። SOS የትምህርትና ሁለንተናዊ የአቅም ማጎልበት ፕሮጀክት በደብረታቦር ከተማ ከ2010 ዓ.ም ጀምሮ ዘርፈ ብዙ ስራዎችን ሲሰራ የቆየ ሲሆን የከተማዋን ማህበረሰብ በተለያየ አጋር ተጠቃሚ አድርጓል። ፕሮጀክቱ በአራት ማዕቀፎች ላይ ትኩረት አድርጎ ሲሰራ የቆየ ሲሆን የተማሪዎችን ትምህርት ማቋረጥ ለመቀነስ ለተማሪዎች ቁርስ የሚሆን ገንዘብ በየወሩ ድጋፍ ከማድረጉን በተጨማሪ በየአመቱ መስከረም ወር ላይ ለትምህርት ቁሳቁስና ለደንብ ልብስ የሚሆን ገንዘብ ሲደግፍ ቆይቷል። በዚህም የተማሪዎችን ትምህርት ማቋረጥ ለመቀነስ የተቻለ ሲሆን በውጤታቸውም ላይ መሻሻል ታይቷል። ለህፃናት፣ ለወላጆችና ለአሳዳጊዎች የተለያዩ ስልጠናዎችን በመስጠት አቅማቸውን ማሳደግና አስተሳሰባቸውን ማስፋት የተቻለ ሲሆን በዚህም ለውጥ ማንጣትና መሻሻል ታይቷል። የወላጆችንና የአሳዳጊዎችን ኢኮኖሚያዊ አቅም ለማሳደግ በሰራው ስራ በተለያዩ አግባብ የመነሻ ካፒታል በመስጠት ችግር ላይ የነበሩ ብዙ የማህበረሰብ ክፍሎች እንዲለወጡና የራሳቸው የሆነ ሀብት እንዲፈጥሩ ማድረግ። ነገሮችን አግኝቻለሁ፣ ጥሩ ስልጠናን ወስጃለሁ። ይሄው እየሰራው ነው አለ። ልጅም እየተማረ ነው። ይሁን እንዳሳያችሁ፣ በጎቹም እያራበው ነው። ለልጅቱም እናንተ እምትሰጡኝን የዴፕተር፣ የእስክሪብቶ ይኸው ግልግል አስቀምጫለሁ። ነገሽጨ እገዛላታለሁ። እግዚአብሔርን ምንም ምንም ተስፋ ቆርጬ ወደዚያው ሀጅ ነበርኩ ኤስ ኦ ኤስ ባይመጣ እንጃ አል አልኖርም ነበር። ተስፋ ቆርጬ ነበር፣ ግን በእግዚአብሔር ጋር ይሄን ድርጅት አመጣልኝ እዚህ ደረሰ ድርጅት ድርጅቷም ይኸው አራተኛ ደረጃ ነው የምትወጣ አምስተኛ ናት። አሁን ወደ ስድስት አልፋልኝ እና ጥሩ እግዚአብሔር ይመስገን። ኤስ ኦ ኤስ ከፍ ያለ ደረጃ ሁላችሁንም፣ ሰራተኞቹንም ኗሯችሁ፣ ድርጅቱንም ከፍ ያለ ደረጃ ያውልልኝ ማለት ነበር የምስራ ንስራ ያለቆኛል። አምላክ የተመሰገነ እሱማ አሳድጎኛል። ልጆችልማ ሳድጎልኛል በደንብ እኔም ስራ ወደ ቤት ቤት ሆኜ ተቀምጫለሁእ በጣም ነው ቤት አውሎኛል። ጓደኞች ያዩትን በልቻለሁ፣ ጓደኞች የለበሱትን ለብሻለሁ። በእሱ ላይ እዚህ ደረጃ ደርሻለሁ። በጣም ነው ያሳለፈል ዘውዴ ያለ ደረጃ ተታ ልብ ብቻ ሰጥቻለሁ። ብቻ ቤቱን እየበሉ ነው። ብዙ ደረጃ ከመጀመሪያ ምን መሳካልኩኝ ኤስ ኦ ኤስ ካደረገው እንድንጀምር፣ መጀመሪያ ስልጠና ለኔ ኤስ ኦ ኤስ ዋናው አላማዬ ስልጠና ወደ ስራ እንድገባ ነው። ከፊት ምን ማለት ስራ አልሰራም ነበር፣ የቤት ልጆቹ ታሳድግ ነበር ቁጭ የነበረ ግን፣ ኤስ ኦ ኤስ ከመጣ በኋላ ግን ስልጠናው የንግድ ክህሎት በቃ ወደ ገቢ እንዴት ነው መሰማት፣ ገቢና ወጭ ሁሉ ነገር ስልጠና ስለሰጠኝ ያንተም ወደ እስኪ ደግሞ ቆይቶም ደግሞ ልጆችን ያዘልኝ ይልክ ተጠቁሳቁስ አረገላቸው ለእነሱም የልጆች ስልጠና ሰጠናቸው ሰጧቸዋል፣ ብዙ ነገር ያውቃሉ። ከዛም በኋላ ተደረግ ድጋፍ ደግሞ በጎ መነሻ ካፒታል ተሰጠኝ። አሁን እንደምታይሽ በጎች ማግኝ ሰባት ቦክ ደርሰዋል። ግን ከቀጣይም የምፈልግ ሁሉም ክበር ናቸው። ከወለዱ ልጅ በኋላ ወደ ጥጃ ነው የሚቀይራቸው እና ደግሞ የቆጠባ ልምድም አስለምዶኛል በ ለእኔም ሌሎችም ብዙ ጥቅም ነው ያለው። ኤስ ኦ ኤስ ለእኔ ብቻም አይደለም ላይ ለማህበረሰቡ

ዘጠኛ ክፍል ነው። ፈጥሮ ደረጃ ደርሶ በጣም ደስተኛ ከፍቶ የደረሰ ኑሮ በስልጠናም በድጋፍም በደፍተር ከፊት ደፍተር ብር ስንረዳ ነበር። ስልጠናም ስንሰጥ ነበር። በጎችን ከተሰጠው ደግሞ እያልኩኝ እያዋለድኩኝ የምበለውን በልቼ የማልበለውን እየሸጥኩኝ የልጆችን በጣም ለውጥ በጣም ለውጥ ያሳየ እንግዲህ በእኔ በጣም ለውጥ አግኝቼበታለሁ። ኤስ ኦ ኤስ ያደረገልን ድጋፍ የመጀመሪያ ወደዚህ ቦታ ስንመጣ ምንም ነገር የለን ነበር። ምንም ነገር ሙያው የዚህ ሙያ ቢኖረንም ተከራይተን ነው ስንሰራ የነበረው። እየሰራን እያለን አዘዲያ ግን የድሃ ድሃ ተብሎ ኤስ ኦ ኤስ ሲደርስልን ያደረገልን ድጋፍ የው ልጆቻችን እያስተማርና ለልጆቻችን የምግብ ግዳፍ በኋራዊ እየተከፈላቸው እንደገና ደግሞ የደብተር የስክብሪቶ እየተከፈላቸው እንደገና ደግሞ እኛ ደግሞ ቴክኒክ በዚያ ደግሞ አሰልጥኖ ሙያሀ መውሰዳችንን በላይ ደግሞ ለተወሰነ ደግሞ ለእኛም ደግሞ ድጋፍ ተደርጎልን ከዚያም ደግሞ ያው እንግዲህ ይህንን በሚገባ ይገባቸዋል ተብለን ይህንን ለሚሰሩ ተብለን ይህንን እጣ ተሰተን እየሰራን እንገኛለን። ቤተሰቦችን አሁን እያስተዳደርኩ ነው እየመራው ነው ያለው ድርጅቱን። አሁንም ተኝቸም ተቀምጨም ተነስቸም በጣም የማመሰግን ድርጅቱ፣ የወደቁትን ያነሳ ነው ተቸግረው ተጠበው ተጨንቀው የነበሩትን የቤት ክራይ መክፈል አቅፋቸው ኑሮ ተጭኗቸው የኑሮ ሁኔታ በጣም አስጨንቋቸው ያሉትን ሰዎች ደርሶ ያነሳ ያቃና ነው። በቃ የሞተ ሰው እንደተነሳ ማለት ነው። ምንጊዜም ድርጅቱን ከድርጅት በላይ ያወልልን፣ ያስፋፋልን፣ ያቆይልን፣ የእድሜ ዘመናቸውን ያርዝምልን፣ የአገልግሎት ዘመናቸውን ይባርክልን። ከስንተኛ ክፍል አንስቶ ረሳሁት እንጂ ያው ደብተር፣ ሻንጣ፣ እስክርቢቶ አሊፈር አርጎልናል ለልጅ አርጎላታል ማለት ነው። እንደገና ስልጠና እዚህ ገብርዬም እዚያ ግድም ቴክኒክ ነው የሚባለው፣ እዚያ ግድም ሂደን ሰልጠናል። የልጅ አስተዳደግ ሁሉን ነገር ያው በራሳውን ባላውቅበትም ሰልጠናናል። ሁሉን ነገር ወስደናል። ሰልጥናናል አሁን ደግሞ እቃ ተቀብለናል። ግብቃማ ተሰተናል ተሰተናል ተሰጥቻለሁ ለድርጅቷ ተሰጥታለች እየሰራች ነው። እለውጣለሁ ሙሉ በሙሉ ለውጥ አግኝተናል እየሰራን ነው። አሁንም እየሰራን ነው። የሲወስ ነው የሚባል የሲወስ ላደረግልና ያመሰግናለሁ። በጣም በጣም በጣምበጣምበጣም እናመሰግናለን። ያው ሲወስ ድርጅቱ በመልካምነት ያደረገው ለድሆች ስኬት በጣም አሪፍ ነው። ወስዳለ በራሴ ይሄ አንደኛ ተማሪ መማር የሚያቀፈቸውን በተለያየ ድጋፍ በእስክሪብቶም፣ በደብተርም፣ በመጽሐፍም በተለያየ ነገር የሚያደርገው አላማ ከኛ በኩል ደስ ይለኛል። ኤስ ኦ ኤስ ድርጅቱ በግብ ግድር ያው እኔ ባሰለጥን ንተኛው ባለቤቴ ሰልጥና ለልጅቱ ደብተርና ስክሪት ዲፎር ጨምር ሻንጣ መጣፍ ያደረግልኝ በጣም አመሰግናለሁ። በጎቹንም በተለያዩ መልክ ጥሩ ነው። ያው እስካሁን ድረስ ያዳና ሳይሳቀቅ ተምሮልኛል። ኤስ ኦ ኤስን በጣም አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ ያቆይልኝ አሁንም ነገ እርሾ ይሆነኛል ብዬ ነው ለልጄ እድ ወደ አስራ አንድ አሁን ዘንድሮ አልፎልኝ እነሱን ይዤ ለመቆየት ነው ምታቅ ዛይቱ ፊኖ መኮረኒው ሳሙናው ጀሪካኑ የቀረ ነገር የለም ተሰጥቶናል። እግዚአብሔር ስሙ የተመሰገነ ይሁን እና አሁንም ቢሆን መቋቋሚያ በጎች ተሰጥተውኝ ሶስት እናቶች ተሰጥተውኛል። አሁን ከስምንት ደርሰዋል። እግዚአብሔር ስሙ የተመሰገነ ይሁን። ልጆችንም እያስተማርከኝ ነው። ስለዚህ ከሶስተኛ ክፍል ያለው ልጅ እስከ አስር ደርሶልኛል። እውነት ኤስ ኦ ኤስ ማለት እውነትም ኤስ ኦ ኤስ ነው። እኔ በጣም በጣም በጣም ከአቅም በላይ ነው ማመሰግነው ምክንያቱም እናት አባት ሰለች አለ አንድ ወር እንኳን የሚደግፍና ታ ራሱን ከቻለ በኋላ ግን እኒህ ልጆች ወለድ ናቸው። ኤስ ኦ ኤስ ሊያሳድግልና አይደለም፣ በራሳችን ጥረት እናሳድግ ነው ግን ፈጥኖ ደረሰልን እና ስለ ኤስ ኦ ኤስ አንድ የምለው ግጥም አጥቼ ነጥቼ፣ ቀዳዳ ስለብስ ፈጥኖ ደረሰልኝ። ይሄው ኤስ ኦ ኤስ በጣም ነው የማመሰግነው፣ በጣም

አሁን ለልጆች የምሰጠው ፍቅር በመመካከር በመነጋገር የልጆችን አትናውሩ እንላለን። ትክክል ነው። ልጆች አዋቂ ናቸው። አሁን የልጆችን ምክር እየሰማው እኔ እነሱን፣ እነሱ የኔን እየተረዳዳን ነው። በአንድ ልጅ ሶስት አራት ልጅ እያስተማርኩ ነው። በአንድ ልጅ ማለት ነው ለአንድ ልጅ በሚሰጠው ምክንያቱም ይህን ያደረገ ለምንድን ነው አገር እንድትቀወጥ፣ እንድትበለጥቅ ተተኪው ትውልድ ምሁር ሆኖ የእናንተን ቦታ እንዲይዝ ነው። ይህንን የሚያደርግ ድርጅት እስካሁንም አላየሁም። እንግዲህ ምን ያገኛለሁ? አለ ለማለት ነው። ምክንያቱም በዚህ መጣ በዚህ መጣ ይባላል። እንዴስ ሲሳር ወይ ይረዳኝ የለም። አሁንም ልጅ ያውጣ ከፍ ካለ ደረጃ ያው ልጅ። በጣም አመሰግናለሁ። ብዙ ለውቀችን አይቻለሁ። ይሄን የሚያስተማሩ ነው። ራሴን ወጣ ተቻለው እኔም ያላየሁትን አይቻለሁ። በጣም እሴስን አመሰግናለሁ። በጣም አሪፍ ነው። ምንም በላይ ቤት አለኝ ቤት አለ የተራቤማሄድ ማንም አያገድልኝም ነበር፣ ግን እንደ እግዚአብሔር ፈቃድ ነው በጣም ተለ በዙገለበ በፀጉር እየሰረው እያለ በወስፌ የገጠር ሰው ዛፍ ላይ ተቀምጨ እየሰረው እያለ መነሻ በመስጠቱ በጣም ሰው አላውቅም። የነበር እየተደበቅኩ ነው የነበርኩት። የሚሰራ ሰው ዛፍ እግር ላይ ይመጣል ያንሰራለው ይሄዳሉ። እንጂ ትውውቅ ምናምን የለኝም። አሁን እግዚአብሔር ይመስገን። እኔ ምን ውለት ለመናገር ምኝታ ራሱ የለኝም ነበር፣ መሬት ላይ ነበር የምተኛ ምኝታ ተመቻችቼ። ልብስ የለኝም ነበር፣ ልብስ ቀይሬ ከሰው የምጨመርበት ራሱ የለኝም ነበር ማለት ባገኝም፣ በእለት ገቢ ለልጆች ዳቦ ነው የምለው። ግን አሁን ከዳቦ ዘልዬ ያው የወለደ ጠይቃለሁ ዘና ብዬ ፖርሳ ይዤ ብዙ ነገሮች አሉ። ማህበራዊ ኑሮ መኖር አልችልም የነበረ ማለት እንዴት ብዬ ምን ከምን አድርጌ ከዛቸው ስፌ ላይ የገጠር ሰው መጣ መጣ ካልመጣ ቀረ በአውቅም በመከራ በደስታ መገናኘት አልችልም የነበር። ይህን ሁሉ ግን ከኤስ ኦ ኤስ ብር ቆንጥሬ በፖርሳ ይዤ ሲቼ በፈለኩት ከሚገባኝ ደርሼ እመጣለሁ። የቤት ዕቃ ምንም ነገር የለኝም ነበር። ይሄ ሁሉ ሙሉ የሆነ በኤስ ኦ ኤስ ነው። ለምሳሌ በዛ ወቅት ከዛ በፊት ሚዛን ነበር የሚሰራው ከስምንተኛ ክፍል በፊት ማለት ነው። ስለዚህ ኤስ ኦ ኤስ ከመጣ በኋላ ግን ኖርማ በኤስ ኦ ኤስ ልጅ ታከፍኩ እና ከዛ በኋላ ቀጥወደ ክላስ ነው የዘርኩ ማለት። ስለዚህ አንደኛ ያው በዛን ሰዓት ከነበረው ክላስ

ለምሳሌ የከሰዓት ተማሪ ከሆንኩ ጠዋት ሚዛን ሰራርፍ ከሆን ድካም አለ፣ ከዛ ጋር ብዙ የሚመጡ እንትኖች። ከዛ ደግሞ ትችላለ ዶርም ውስጥ ማንበብ ምናምን ነገር አይታሰብም። ነገር ግን ከዛ በኋላ ይህን ክፍተት ሞልቶልኛል። ለምሳሌ ቀጥታ ወደ ክላስ ነው የሚሄደው ከዛ ደሞ መጠ ማንበብ ካለብኝ ያነባለሁ። አሪፍ መሻሻል የነበርኩ እላለሁ። እንደውም በወቅቱ ላይ ያው የተሻለ አበጃ መቼ ዘጠነኛ ክፍል አካባቢ በጊዜው ላይ ተሸላሚ ነበርኩ በኤስ ኦ ኤስ ድርጅት ማለት ነው። ስለዚህ አጠቃላይ ያለንበት አጠቃላይ ሁኔታ ተመልክተው ን ይህንን ድርጅት ፈንድ ሲያደርጉ የነበሩ አጠቃላይ በውጭ አሉ የዚህ የድርጅቱ ዋና ዳይሬክተሮች በአገር ውስጥ ያሉትን በአጠቃላይ ከባህር ዳር እስከ አዲስ አበባ ከዚህ በአጠቃላይ እንደና ጋሽ ሙላት አይነት ኦፊሰሮች አሉ በየቀበሌው እና በየቦታው። ስለዚህ ለእነሱ ሳይሰለቻቸው ሳይደክማቸው ሁሌም ቢሆን ህዝብን ለማገልገል እንግዲህ ቆርጠው ለተነሱ ለኤስ ኦ ኤስ አገልጋዮች በአጠቃላይ ምስጋና ከፍ ያለ ነው እና ምስጋና የደረሳቸው ማለት ፍልቀ ነው። እሽ፣ እናመሰግናል። አጠቃላይ ኤስ ኦ ኤስ ወደዚህ ሲገባ አንድ ሺ አምስት መቶ ልጆችን ነው ለይዞ ይገባል። ወላጆቻቸው ደግሞ 1193 የሚሆኑ ወላጆችን ነው ይዞ ስራ የጀመረ ከዚያ በኋላ ግን እያስመረቀ እነዚህ ወላጆች ውጤታማነታቸውን ቀድም እንዳልኳቸው የመነሻ ካፒታል በመስጠት ለውጥ ያመጡ ወላጆችን በየአመቱ እየለየን እናስመርቃለን። ስለዚህ ውጤቱን የለካንበት ምንድነው፣ እስካሁን ከ1358 የሚሆኑ ወላጆችን ያስመርቀናል። 1358 ወላጆች እንግዲህ ቅድም እንዳልኳችሁ የተለያዩ ስታርታፖችን ሰጠናቸዋል። ወደ ስራ ገብተዋል። ውጤትን አምጠዋል። በዚህ ምክንያት እየለየነ እንዲመረቁ አድርገናል። ለምሳሌ ከተመረቁት ዳነሳላችሁ የወተት ላም ከተሰጡት ውስጥ ኦልሞስት እስከ 12 ሊትር የምታልብ እናት አግኝተናል። ይሄን ወደ ገንዘብ ስንቀይረው ኦልሞስት እስከ 14000 ብር ድረስ፣ ከ9600 እስከ 14400 ብር ድረስ ከወተት ላም የሚያገኙ እናቶች አሉ። በግ ያራጉ ለምሳሌ በአመት 45 ሺህ ብር ከበጎች አግኝቻለሁ፣ ከሸጧቸው ያልተሸጡ በርካታ በጎች አሉ፣ ግን ከተሸጡ ውስጥ 45 ሺህ ብር ያገኘች እናት እንዳለች ማረጋገጥ ይቻላል። የፀጉር ቤት ከ9 ሺህ እስከ 10 ሺህ ብር ድረስ በወር አገኛለሁ ያሉ እናቶች፣ በራሳቸው በቃላቸው የተነጋገሩ እናቶችን አግኝተናል። እና ምን ልትፈልግ ነው? እነዚህ ሁሉ ስራዎች ሰርቶ ኤስ ኦ ኤስ ውጤቱንም ፍሬውንም ጭምር አይተዋል። የትምህርት ቤቶች ገጽታ ለመገንባትና የተሻለ መማር ማስተማር እንዲኖር በማሰብ በእናቲቱ ማርያምና በታቦር ትምህርት ቤቶች ህንፃዎችን ገንብቶ በማስረከብ ለመማር ማስተማሩ አገልግሎት እንዲውሉ አድርጓል። በእነዚህ ትምህርት ቤቶች ዘመናዊ የጉድጓድ ውሃ አሰርቶ ለአገልግሎት ያበቃ ሲሆን ይህም ለአረንጓዴ ልማትና ሌሎችም ስራዎች ትልቅ አስተዋጽኦ አበርክቷል። ለርዕሰ ለመምህራንና ለአስተዳደር ሰራተኞች የተለያዩ ስልጠናዎችን በመስጠት ጥሩ እውቀትና ክሎት እንዲኖራቸው ያለሰለሰ ጥረት ያለ። በከተማዋ ለሚገኙ አንደኛ ደረጃ ትምህርት ቤቶች የተለያዩ የትምህርት ቁሳቁስና አጋዥ መጽሐፍትን ድጋ በማድረግ የመማር ማስተማሩ ሥራ በተሻለ መንገድ እንዲቀጥል ማድረግ፣ ትምህርት ቤቱ ያለበትን የውስጥ ችግር በመለየት የውስጥ ችግሩን መፍታት ነው። በመጀመሪያ እንዳልኩት ትምህርት ቤቱ በአብዛኛው ከጭቃ የተሰራ ነው የነበረ የወደቀ ነው። ለተማሪዎች ምቹና ደስ የሚል አልነበረ ይህንን ክፍተት በማየት አንድ ብሎክ አራት የመማሪያ ክፍል የያዘ ደረጃውን የጠበቀ በብሎኬት የተሰራ የመማሪያ ክፍል አሟልቶልን ልጆቻችን ወደዚያ ገብተው እንዲማሩና ደስ ብሏቸው ትምህርት ቤቱን እንዲወዱት አድርጎልናል። ከዛ በተጨማሪ ለትምህርት ቤቱ ወንበር ጠረጴዛ የተማሪዎችን ለትምህርት ቤት አመራርና አስተዳደር ለቢሮ የሚሆኑ ጠረጴዛና ወንበሮችን በስፋት አሟልቶልናል። የማጣቀሻ መጽሐፍት፣ ቤተ መጽሐፍት ተማሪዎች እንዲጠቀሙባቸው የሚያደርጉ የተለያዩ የማጣቀሻ መጽሐፍቶችን ገዝቶ አቅርቦልናል። ኮምፒውተሮች፣ ከፍተኛ የሆነ ኮምፒውተር ቁጥር ያለው ኮምፒውተር በማሟላት የኮምፒውተር ክፍል እንዲቋቋም አድርገን ኮምፒውተሮች፣ ተማሪዎች በዘመናዊ ቴክኖሎጂ እንዲጠቀሙ ለማድረግ ኮምፒውተሮች ተሟልተዋል። ፕሪንተር፣ ከዛም አርፎ ሬሶ ማሽን ተማሪዎች አሁን ፈተና ስናዘጋጅ በቀላሉ እኛ በትምህርት ቤታችን ለተማሪዎች የሚሆኑ መረጃዎች በቀላሉ እንዲደርሱ ለሚያድርግ ተሟልቷል። ሞንተርባ በመስጠት በእረፍት ተማሪዎች ሲገቡና ሲወጡ በቀላሉ የምንፈልገውን መልእክት ለተማሪዎች እንድናደርስ ሙዚቃም እንዲያገኙ በማድረግ ከፍተኛ እገዛና ድጋፍ ተደርጎልናል። አምስተኛ፣ ቅድም እንዳልኩት ከመማሪያ ክፍል ግንባታ በተጨማሪ ውሃን ጥልቅ የውሃ ጉድጓድ ለመጀመሪያ በደብረ ታቦር ካሉ ትምህርት ቤቶች ለታቦራ አነጋገር ብቻ ነው ይህ ስራ የተሰራ ከፍተኛ ከሰባ ሜትር በላይ ጥልቀት ያለው በዘመናዊ ማሽን ተቆፍሮ ውሃው እንዲወጣ ተደርጓል። ለዚህም ውሃ ረጅም መስመር ተዘርግቶ አምስት ሺህ የሚል የውሃ ታንክ ተሰብሏል። ይሄም ውሃ ቀጥታ ወደ ዘመናዊ ሽንት ቤት ገብቶ፣ ሽንት ቤቱ በዘመናዊ ብሎኬት የተሰራ ነው። በሽንት ቤቱ ደግሞ በውሃ እንዲሰራ ነው የተደረገው። ስለዚህ ትምህርት ቤቱ ግቢ ውስጥ ደረጃውን የጠበቀ ሽንት ቤት አልነበረንም። በአሁኑ ሰዓት ግን ትምህርት ቤቱ መምህራንም ተማሪዎችም ሳንሸማቀቁ በቀላሉ ልንጠቀምበት የምንችል መታጠቢያ ውሃ ያለው ለተማሪዎቻችንም አሁን ምና የወር አበባ በሚመጣበት ሰዓት ይሸማቀቁ ይቸገሩ ነበር። አሁን ግን ውሃ ገብተውም ለመጠቀም ደግሞ እራሱን ደረጃውን የጠበቀ በመሆኑ ሳይሸማቀቁ ደስ ባቸው የሚጠቀሙበት የሽንት ቤት አገልግሎት እንዲጠቀሙ አድርጎናል። ስለዚህ ይህ ውሃ መቆፈሩ ለትምህርት ቤቱ ትልቅ ፋይዳ ነው የሰጠ። ከዛ በፊት አንድም አይነት ውሃ ከግቢ ውስጥ አልነበረ። በአሁኑ ሰዓት ግን ይህ ውሃ በመኖሩ ከሽንት ቤቱ መጠቀም አልፎ አረንጓዴ ልማት በትምህርት ቤት ግቢ ውስጥ በስፋት እንድናስኬድበትና ትምህርት ቤቱም ተጨማሪ ገቢ እንዲያገኝ ከዛም አልፎ ደግሞ ለእይታና ለውበት ከትምህርት ቤቱ ውጭ የሚመጣው ማህበረሰብ ትምህርት ቤቱ በአሁኑ ሰዓት በሚመለከበትበት ሰዓት ኤስ ኦ ኤስ ባደረገልን ድጋፍና ባገኘነው ውሃ አማካኝነት የትምህርት ቤቱ ግቢ ሙሉ በሙሉ በሚባል ደረጃ የአረንጓዴ ልማት ጠቃሚ ሊሆን ችሏል። ስለዚህ ኤስ ኦ ኤስ ለትምህርት ቤቱ በከፍተኛ ደረጃ ላይ የዋለለት እና የደረሰለት ድርጅት ነው። ሌላው ክበባትን ከማቋቋም አይን ልጆች ከመመደበኛ ትምህርታቸው በተጨማሪ በክበባት ታቅፈው አቅማቸውን እንዲያጎለብቱ ያላቸውን ችሎታ በተቻለ አቅም እንዲያዳብሩ ለማድረግ ክበባትን አቋቁሞልናል። ለክበባትም የተለያዩ ድጋፍ ስልጠናዎችን በበጎ አድራጎት ልጆች ደግሞ ገቢ በማሰባሰብ በጣም ለተቸገሩ ተማሪዎች ኤስ ኦ ኤስ ከሚያደርግላቸው ድጋፍ በተጨማሪ ሌላ ድጋፍም እንዲያገኙ እገዛ ሲያደርግ ቆይቷል። ይህን በስልጠናም በማቴሪያልም በገንዘብም ሳይቀር በመደገፍ ተማሪዎቻችን በዚህ እድል ተጠቃሚ እንዲሆኑ አድርጎልናል። ከዛም በሰባተኛ ደረጃ የምናየው አረንጓዴ ልማት ውሃው ከመጣ በኋላ በትምህርት ቤቱ አቅም ብንጠቀምም ራሱ ድርጅቱ ቢሆን የተለያዩ አትክልቶችን ገዝቶ በማምጣትና በመትከል ትምህርት ቤቱ ለወደፊቱ በስፋት ራሱን ችሎ እንዲጠቀም እንዲገለገል ለማድረግ መሰረት ጥሎልናል። ስለዚህ ትምህርት ቤቱ ኤስኦኤስ ከመምጣቱ በፊት የነበረውን ሰፊ ክፍተት በመሙላት በአሁን ሰዓት ትምህርት ቤቱ ከሌሎች አቻ ትምህርት ቤቶች በተሻለና ተወዳዳሪ በሚሆን መንገድ እንዲሻሻልና እንዲለወጥ ያደረገልን ኤስኦኤስ ድርጅት ነው። ስለዚህ ኤስኦኤስ ድርጅት ለታቦር አንደኛ ደረጃ ትምህርት ቤት ባለ ውለታው ነው። ትምህርት ቤቱም ደግሞ ደረጃውን እንዲጠብቅና ከነበረበት ክፍተት ሞልቶ የተሻለ የመማር ማስተማር ስራ እንዲከውን ያደረገበት ተቋም ሆኗል። በዚህም የተነሳ ተማሪዎቻችን በከፍተኛ ደረጃ ያቋርጡ ነበር፣ የመድገን ምጣኔው ከፍተኛ ነበር። በአሁኑ ሰዓት በተሻለ ደረጃ ይህንን ጥቅማጥቅም በማግኘታቸው ትምህርት ቤቱ እንዲውሉበት ምቹ ሁኔታ በመፈጠሩ የማቋረጥ ምጣኔውም የመድገን ምጣኔውም በከፍተኛ ደረጃ ቀንሷለን። ጥሩ እንግዲህ የትምህርት ቤታችን በከተማችን ከሚገኙ ትምህርት ቤቶች ውስጥ እጅግ በጣም የወረደ ነው የነበረው። በፊት ከመማሪያ ክላሱ መማሪያ ክላሶች አልነበሩትም፣ አጥርም አልነበረውም እና በጣም በርካታ የሆኑ ችግሮች ነበሩ። የምንራሱ መማሪያ ክላሱ እና በሩና መስኮቱ የማይለይበት ነበር ትምህርት ቤቱ የነበሩ ማለት ነው። አቧራው የሚወል፣ ተማሪዎች ለመማር የሚሳቀቁበት። መምህራንም በተመሳሳይ ክላስ ውስጥ ገብተው ለማስተማር በጣም የተቸገሩበት አጋጣሚ ነበር። በዚህ ምክንያት ተማሪዎች ወደ ሌላ ትምህርት ቤት ሄደው የመማር አዝማሚያ ነበራቸው በፊት ማለት ነው። ነገር ግን ኤስ ኦ ኤስ ወደዚህ ትምህርት ቤት ከመጣ ወዲህ ትምህርት ቤቱ የተሻለ ሁኔታ ላይ ነው። ይህ ማለት ሲባል በመጀመሪያ ደረጃ ሶስት የመማሪያ ክፍል ግንባታዎችን 12 የመማሪያ ክፍል ያሉት ግንባታዎች ገነባልን በጣም ደረጃውን የጠበቀ ማለት ነው። ከዛ በኋላ በውስጥ የተለያዩ ቁሳቁሶችን የመማሪያ ማስተማሪያ ቁሳቁሶችን አሟልቶልና ከዛን ጊዜ ጀምሮ ተማሪዎች በጣም ትምህርታቸውን ወደው ትምህርት ቤቱን ወደው ትምህርታቸውን ሲከታተሉ ቆይተዋል ማለት ነው። ከበባትም በመደገፉ የተነሳ የሴት ተማሪዎቻችን ተሳትፎ በትምህርት ቤታችን ላይ ጨምሯል። የሴት ተማሪዎች ተሳትፎ ማለት ነው። አሁን ሴት ኮ ክበብ ወይም ደግሞ የልጃገረዶች ክበብ በትምህርት ቤታችን ላይ በጣም እየተጠናከረ፣ ስልጠናም እየተሰጠ የተለያዩ ክበባትም ይደግፋል። በመሰረቱ ኤስ ኦ ኤስ ከሚኒ ሚዲያ ክበብ፣ በጎ አድራጎት ክበብ፣ የሴቶች ክበብ እና የጤና ክበብን በጣም በከፍተኛ ሁኔታ ይደግፍልናል ማለት ይህ በመሆኑ ደግሞ በተለይ ሴት ተማሪዎቻችን በትምህርታቸው ከፍተኛ ውጤት እንዲያስመዘግቡና የተሻለ ተወዳዳሪ እንዲሆኑ አስችሏቸዋል ማለት ነው። በዚያም ነው አሁን በዚህ አመት ዘጠና አራት ነጥብ አምስት ውጤት የተመዘገበው በትምህርት ቤታችን ማለት ይሄ ደግሞ በከተማችንም በጣም የተለየ አስብሎታል ማለት ነው። እሱ ነው። ሌላው ይሄ ኤስኦኤስ ለመምህራን ለአስተዳደር ሰራተኞች ለተማሪዎች ደግሞ የአቅም ማጎልበቻ ስልጠና ሰጥቶልኛል ማለት ይህን በመስጠቱ ደግሞ ተማሪዎቻችን እንዲበቁ የተሻለ ውጤት እንዲያስመዘግቡ አስችሎናል። ይህ ሲባል ምንድን ነው መምህራን በቂ ስልጠና አገኙ። በሰለጠኑት መሰረት ደግሞ ተማሪዎቻቸውን ደፋ ቀና ብለው አስተምረው አብቅተው ይኸው የተሻለ ውጤት ሊያስመዘግቡልን የቻሉ ስልጠና በማግኘታቸው ነው ማለት ነው ኤስ ኦ ኤስ እጅግ በጣም ቁልፍ የሆነውን ችግራችን የፈታልን ድርጅት ቁልፍ የሆነው ማለት ነው። ስለዚህ እኛውን አንገታችን ቀን አድርገን ከሌሎች ተወዳዳሪ እንድንሆን ያስቻለን ኤስኦኤስ ነው ማለት ነው እና ለኤስኦኤስ የምናበረክተው አስተዋጽኦ ወይም የምናቀርበው ምስጋና እጅግ በጣም የላቀ ነው።